ሰላም በናስትልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምንዋላችሁ ከጣና ቴሌቪዥን የጥቅምት 12 ቀን 2018 ዓ ም የምሽት ጣና ዜናችን ተጀምረዋል። ዜናዎቹን እየምራማራ ሰፋ ብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን መልከ ጥፎን በስም ይደግፉ እንዲሉ የብልጽግናው ሰራዊትም ከመዋጋት ይልቅ የትጥቅ አቅርቦትና የተጋነነ ስም መሸከምን ታድሏል የፋኖን የመዋጋት አቅምና መታደል የተነፈገው ይህ ሰራዊት አየር ወለድ ኮማንዶ በሚል ስም ክፍለ ጦር ተደራጅቶ ወደ ግንባር ቢገባም የፋኖን ምት መቋቋም አልቻለም ከአዲስ አበባ በቅርብ ርቀት የአየር ወለድ ኮማንዶ ክፍለ ጦር የደረሰበትን ምት ዜናችን በቀዳሚነት ያስደምጣችኋል። ከብሶት ትግል ወደ መረ ትግል ተሸጋግረናል የሚያሸጋግረን የትግላችን ፍኖ ተመር ደግሞ ይህ ነው ሲል የአማራ ፋኖ ሕዝባዊ ድርጅት ዛሬ ማኒፌስቶን ይፋ አድርጓል። ለዲፕሎማቲክ ማህበረሰቡ ጭምር ታሳቢ ተደርጎ የተዘጋጀው ይህ የአፋድ ማኒፌስቶ ሶስት ምዕራፎችን ይዟል። የአማራ ህዝብ የተቆጠሩ ጥያቄዎችና የእርስትና ማንነት ጉዳይም የትግሉ አስኳል መሆናቸው ተገልጿል። ስለ አማራ ህዝብ ወሰን አፋድ በማኒፌስቶ ምን ይላል? የቋንቋ ፖሊሲ ውስጥ ምንድን ነው? የመንግስታዊ ስርዓተ መዋቅሩ በምን መንገድ እንዲዋቀር ምክረ ሃሳብ ይዟል። የጣና ቴሌቪዥን የምሽት ዜናችን የሚያስደምጠ ች አንዱ መረጃ ይህ ነው። የአማራ ህዝብ የሉና ትግል በፍጥነትና በውስን መስዋዕትነት እንዲጠናቀቅ ሁሉም የበኩሉን እንዲወጣ ምክር ሐሳብ የሚያቀርበው ፋኖ መሪው የእስካሁኑ መንገዳችን አላዋጣንም የሚያዋጣን መርህ ወንድማማችነትና ተነጋግሮ መግባባት ነው ይላል። የአፋባ ማዕከላዊ ኮማንድ አባልና የደጃዝማች በላይ ዘለቀዝ ፖለቲካ ዘርፍ ኃላፊው አርበኛ አስቻለው በለጠ ስለ ፋኖ አንድነት የተናገረውን ሙሉ ሐሳብ ይዘንላችሁ ቀርበናል። የብልጽግና ካድሬዎች ነውረኝነትና የሰራዊቱ ጭካኔ ዛሬም በተለያዩ ቀጠናዎች ታይቷል። ጎጃም ላይ የብልጽግናው ካድሬ የፈጸመው ነውር በዜናችን ተዳስሷል። የረጅም ርቀት አሽከርካሪዎች ለብልጽግናው ሰራዊት አዛዥ የሰጡት ምላሽ የአዛዡን ብስጭት ጣራ ላይ እየሰቀለ ሆኗል። አሽከርካሪዎቹ አዛዡ ምን ብለውት ነው የተበሳጨው? በምን ጉዳይ ነው ክርክሩ የተነሳውስ? ዜናችን በዝርዝር ይዞታል፣ ይደመጣል። የፋኖ የመስክ ጉብኝትና የተገኘው አስደንጋጭ ሪፖርት ለጣና ቴሌቪዥን ደርሶታል። ይህ አስደንጋጭ ሪፖርት ምንድን ነው? ዜናችን በዝርዝር ያስደምጣል።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 የአየር ወለድ ኮማንዶ በደፈጣ ተመታ። የአማራ ፋኖ ህዝብ ያደራጀው ሸዋ ጠቅላይ ግዛት በብልጽግናው አየር ወለድ ኮማንዶ ሠራዊት ላይ የሚያደርሰውን ጥቃት ዛሬም አጠናክሮ ቀጥሎ ሸዋሮቢት ላይ ታላቅ ምት አሳርፎበታል። በአማራ ህዝብ ላይ የተቀናጀ የዘር ማጥፋት ጦርነት የከፈተው የብልጽግና አገዛዝ በሸዋ ጠቅላይ ግዛት ኤሊት ፎረስ ብሎ የሚጠራው አየር ወለድ ኮማንዶም የሪፐብሊካን ጋርድና የሜካናይዝድ ጦሩን ማስፈሩ ይታወቃል። በጠቅላይ ግዛቱ ከሰፈረው ሶስት የአየር ወለድ ኮማንዶ ክፍለ ጦሮች መካከል በኮሎኔል ሰለሞን ጸጋይ የሚመራው መቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር አንዱ ነው። ይህ ክፍለ ጦር ዛሬ በፋታውራጃን ሸዋር ቤት ከተማ ላይ በአፋድ ሸዋ ጠቅላይ ግዛት ዝ መሐመድ ቢሆኔ ኮር ወንዱ አስቻለው ደሴ ክፍለ ጦር ከባድ ምት ደርሶበታል። ሸዋር ቤት ከተማ ድረስ ሰርገው የገቡት የወንዱ አስቻለው ደሴ ክፍለ ጦር ሁለተኛ ቀን ሻለቃ አባላቱ በወሰዱት ሩት ፈጣን የከተማ ማጥቃት ታላቅ ድል መቀዳጀት ችለዋል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የሰጠውም የመሐመድ ቢሆነን ኮር ሚዲያና ኮሙኒኬሽን ክፍል ጥላት ላይ የደረሰው ጉዳት ከአምስት በላይ የኮማንዶ አባላት እርምጃ ተወስዶባቸዋል፣ አምስቱ ደግሞ ቁስለኛ ሆነዋል ብሏል። የጣና ቴሌቪዥን የሆስፒታል ምንጮች በበኩላቸው 12 የመንግስት ሰራዊት ሸዋ ሮቢት ሆስፒታል ገብተውም ህክምና እየተደረገላቸው ነው ብለዋል። የመሐመድ ቢሆነን ኮር ሚዲያና ኮሙኒኬሽን ክፍል አክሎም በጀግኖና ከቦታ ቦታ እየተወረወረም የአማራን ጥላት ድባቅ መተው ወንዱ አስቻለው ደሴ የተሰየመው የወንዱ አስቻለው ደሴ ክፍለ ጦር በስሙ እየማለ በገባበት የጥላት ወረዳ ሁሉም አገዛዙን ድል እያደረገ ተጉዟል። በጀግኖ ስም ተሰይምን እና በስሙ እየተጠራን የአማራን ጥላት ከገባበት ገብተን ግባ መሬቱን እየፈጸምን የአማራን የመከራ ዘመን ባጭሩ እንቋጫለን ሲል ገልጿል። የመቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን ጸጋዬ ከሁለት ቀናት በፊት በሸዋርቤት ከተማ የብርጽ ነው ዘመቻ መምሪያ ምክትል አዛዥ ጀነራል አቦ ሰይድ ጋር ተገናኝተውም ይህን ጸንፈኛ ሙሉ በሙሉ አጥፍተን እናሳያችኋለን አሁን የከበደን የሱ ጥንካሬ ሳይሆን የእናንተ ድጋፍ አለመቋረጥ ነው ሲሉ መናገራቸው ይታወሳል። ክፍለ ጦሩ ሸዋርቤት ከተማን የሞት ብሎ ቢቀመጥም ዋና አዛዡ ኮሎኔል ሰለሞን ግን አንድም ቀን ሸዋርቤት አድረው አያውቁም። ጦሩን የሚመሩት ደብረ ብርሃን ተቀምጠው ሲሆን ይህን የሚያደርጉበት ምክንያት ደግሞ የፋኑን ጥቃት በመፍራት መሆኑን የጣና ቴሌቪዥን አየር ወለድ ኮማንዶ ክፍለ ጦር ምንጮች ገልጸዋል። በዚህ ሸዋ ቀጠናም የተሰማረው ሌላኛው የአየር ወለድ ኮማንዶ ክፍለ ጦር በኮሎኔል ማቴዎስ ማዴቦ የሚመራው የመቶ አንደኛ ክፍለ ጦር ሲሆን በተደጋጋሚ የሚደርስበት የፋኖ መት ሠራዊቱን በከፍተኛ ደረጃ አመናምኖበታል። በዚህ የተነሳም ኃይል ጨምርልኝ ብሎ ባቀረበው ጥያቄ መሰረት በቅርቡ የብልጽግናውን ሠራዊት ምንም አይነት ውጊያም በማይካሄድባቸው ቀጠናዎች ሰፍሮ የነበረውን ጦሩን ከግሸራቤል ከተማ አንቀሳቅሱም ድጋፍ እንዲሆነው አስገብቶለታል። 12ኛው አየር ወለድ ክፍለ ጦር በበኩሉም በቅርቡ መንዛውራጅ ላይ የከፍተኛ መደርሶበት ኃይል ጭመርልኝ የሚል ሪፖርት ማቅረቡንም መዘገባችን ይታወሳል። ወደ ተከታዩ ዜናችን እናልፋለን። ከብሶት ትግል ወደ መርህ ትግል የሚያሸጋግረን ፍኖተ መርህ ተጠናቋል። አፋድ የአማራ ፋኖ ህዝባዊ ድርጅት አፋድ በአማራ ህዝብ የሉና ትግል ውስጥ መጀመሪያ የሆነውን ፍኖተ ትግል ወይም ማታገያ ማኒፌስቶን ይፋ አደረገም። ማኒፌስቶንም ከብሶት ትግል ወደ መር ትግል የሚያሸጋግረን የወደፊት ተስፋ ፍኖተ መር ሲል ገልጾታል። አፋሕድ የማኒፌስቶን ይፋ መሆን አስመልክቶ ለዝግጅት ክፍላችን በላከው መግለጫ የፋኖ እንቅስቃሴ በምስራቅ አፍሪካ ካሉት ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል። በወታደራዊ ኃይልና በድርጅታዊ አቅም በመጎልበቱ እንዲሁም ፋኖ ከፍተኛ ድሎች በማስመዝገቡ ሰፊው ቅናና ታማኒነት አግኝቷል ተጽዕኖው እየሰፋ ሲሄድ የሪዮት ዓለም ግልጽነት እንዲኖረውና የፖለቲካ መስመሩንም እንዲያሳውቅ ከተለያዩ አቅጣጫዎች በተለይም ከዲፕሎማሲው ማህበረሰብ ጥሪዎች ሲስተጋቡ ቆይተዋል ብሏል። የአማራ ፋኖ ህዝባዊ ድርጅት አፋድ ለዚህ ጥሪ ምላሽ ለመስጠት ረቂቅ ፍኖተ መርሁን ከውራት በፊት ለአንባቢያን አቅርቦ ከማህበረሰቡ አስተያየት ሲሰበስብ መቆየቱን አስታውሶ እነሆ ዛሬ ከፋኖ አባላትና አመራሮች ከደጋፊዎችና ከሰፊው ማህበረሰብ በተገኙ አስተያየቶችና ሀሳቦች የዳበረውን ፍኖተ መርህ ለህዝብ ይፋ የመ የምናደርገው በታላቅ ደስታና የኃላፊነት ስሜት ነው። ይህ ፍኖተ መርህ ከፖለቲካዊ መግለጫ በላይ ለህጋዊነት፣ ለታማኒነት፣ ለግልጸኝነት፣ ለአንድነትና ላሳታፊ ፖለቲካ ስትራቴጂያዊ ንድፍ ነው። ውጣ ውረድ በበዛበት በዚህ የፋኑ ጉዞ ውስጥ አዲስ ምዕራፍን ከማመላከት በተጨማሪ የድርጅቱን ግቦች፣ እሴቶችና ራዕይ በግልጽ ያሳያል ሲል የማኒፌስቶውን አስፈላጊነትና ዓላማ ገልጿል። በሶስት ምዕራፎች የተዘጋጀው የአፋሕድ ማኒፌስቶ በመጀመሪያው ምዕራፍ ላይ የአማራን ህዝብ የሉና ትግል መነሻዎች ዝርዝር ይገልጻል። በአማራ ህዝብ ላይ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎች እንዲሁም ለልውና አደጋ መጋለጡ የአማራ ህዝብ በዘመነ ኢህአዴግ በበደኖ፣ በአርባ ጉጉ፣ በወተር፣ በጅማ፣ በወለጋ፣ በመተከል፣ በውልቃይት፣ በጠለምት፣ በራያ፣ በድራ እንዲሁም በሌሎች የሀገራችን ክፍሎች ከፍተኛ እልቄትን አስተናግዷል። በህዝባችን ላይ የሚፈጸመውን እልቄት ለመታደግ አማራ ብርቱ ዋጋ ከፍሎ አገዛዙን መቀየር ቢችልም ከኢህአዲግ አብራክ በወጡ ጽንፈኛ የዘውግ ብሄርተኞች ለውጡን በመጥለፍና ራሳቸውን ብልጽግና ብለው በማደራጀት ለኢትዮጵያውያን በተለይም ለአማራ ህዝብ የባሰ ጭቆና ስርዓት እንዲወለድና የዘር ማጥፋት ወንጀል እንዲቀጥል አድርገዋል። የኦህዴድ ብልጽግና ስርዓት የጅምላ ግድያ አድማሱን አስፍቶ በሻሸመኔ፣ በጅማ፣ በወለጋ፣ ባሪሲ፣ በመተከል፣ በሸዋና በሌሎችም አካባቢዎች ከፍተኛ የዘር ማጥፋት ወንጀል ተፈጽሟል፤ አሁንም እየተፈጸመ ይገኛል በተለይም ከፍተኛ የአማራ ጭፍጨፋ የሚፈጸመው በዋናነት የአገዛዙ ቆንጮ አመራሮች በወጡበት የኦሮሚያ ክልል መሆኑና ህዝባችን ለሚያነሳው የሉና ጥያቄ የፌዝና ቀልድ ምላሽ መሰጠቱ ኦህዴድ መራሹ የብልጽግና አገዛዝ ለአማራ ህዝብ መገደልና መሳደድ እንዲሁም ለኢትዮጵያ መፈራረስ ህጋዊና መዋቅራዊ ድጋፍ እያደረገ ለመሆኑ ማረጋገጫ ነው ሲል ይገልጻል። በአማራ ህዝብ ላይ የተፈጸመበት የፖለቲካ ክህደት ለጥያቄዎቹ ተገቢው መልስ አለማግኘቱ በአማራው ላይ ጥላቻ የተሳሳቱ ትርክቶችና ጥቃትን የሚያነሳሱ የመንግስት ፖሊሲዎች የአማራ ማህበረሰብ ከልማት ተጠቃሚነት ስልታዊ በሆነ መልኩ እንዲገለልና ለከፍተኛ ችግር እንዲጋለጥ መደረጉ ለአማራ ህዝብ የህሉና ትግል መጀመር ዋና ዋና ምክንያቶች መሆናቸውን ገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጅ ተመልካቾቻችን የጥቅምት 12 ቀን 2018 ዓ.ም ምት የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። ብልጽግና ጅምላ እስር ጀመረ። ሰራዊቱ ተደጋጋሚ የፋኖ ብርቱ ምት የበረታበት የብልጽግናው አገዛዝ የደጀን ከተማ ነዋሪዎችን በጅምላ ማሰሩን የከተማዋ ነዋሪዎች ለጣና ቴሌቪዥን ተናገሩ። የከተማዋ ነዋሪዎች በጅምላ እንዲታሰሩ ምክንያቱም የቀረበው ደግሞ ለፋኖ ድጋፍ እየሰጣችሁ ሰራዊታችንን አስጨርሳችሁብናል በማለት ነው። በመስራቅ ጎጃም ዞን ደጀን ወረዳ የሚገኘው የብልጽግናው ሰራዊትና የወረዳው የብልጽግና ካድሬዎች በቅንጅት እየመሩት ነው በተባለው ጅምላ ስርና ድብደባ ወንጀል እስካሁን ከ60 በላይ ሰዎች የጥቃቱ ሰለባ መሆናቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ከታሳሪ ቤተሰቦች መካከል ለደህንነታቸው ሲባል ስማቸው እንዳይጠቀስ የፈለጉ አንድ አባት ለጣና ቴሌቪዥን የዝግጅት ክፍላችን እንዳስታወቁት ልጅ ለስራ ከቤት እንደወጣ በዚያው ቀርቷል። ከሶስት ቀን ፍለጋ በኋላ በመንግስት ወታደር መታፈ መሆኑን ሰማው ሲሉ ተናግረዋል። ልጅ ከስራ ውጭ ሌላ ቦታ እንኳ ተንቀሳቅሶ አያውቅም የሚሉት እኒህ አባት ስለ እስሩ ሁኔታ ሲጠይቁ የሰጣቸው ምላሽ ከፋኖ ጋር ይገናኛል፣ መረጃ እያቀበለ ሰራዊታችን እንዲመታ አድርጓል የሚል ምላሽ እንደተሰጣቸው ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ ሌላ ተበዳይ በበኩላቸው ያገዛዙ ካድሬዎች በርካታ የከተማዋ ነዋሪዎችን በገፍ እያሰሩ ነው። ከታሰሩት መካከል አብዛኞቹ የመንግስት ሰራተኞች ሲሆኑ የተወሰኑት ደግሞ በግል ስራ ተሰማርተው ህይወታቸውን መሩ የነበሩ ሰርቶ አደሮች ናቸው። ይህ የሆነው ደግሞ በካድሬዎች ግፊትና ፍላጎት የተፈጸመ ነው ብለዋል። የመረጃ ምንጮቻችን አክለውም የረጅም ርቀት አሽከርካሪዎችም ጭምር የጅምላ እስሩ አልቀረላቸውም። ደጀን ከተማ መኪናቸውን አቁመው ምግብ ሲመገቡ የነበሩ አሽከርካሪዎችም በጅምላ እስሩ ተካተዋል። በአጠቃላይ ነገሩን ለተመለከተው አእምሮ የጎደለው ሰው ስራ ነው የሚመስለው ሲሉ ደጀን ከተማ ላይ ምን እየሆነ እንደሆነ ገልጸዋል። አሽከርካሪዎቹ ለምን እንደታሰሩ ሲጠይቋቸው ለጽንፈኛው ቀረጥ እየከፈላችሁ በገንዘብ የምታጠናክሩት እናንተ ናችሁ የሚል መልስ የሰጣቸው ሲሆን አሽከርካሪዎቹ በበኩላቸው የፋኖ አባላቱ ቀረጥ የሚቀርጡበትን ቦታ ታውቁታላችሁ፣ ታዲያ ለምን ሂዳችሁ እነሱን አትዋጉም የሚል ጥያቄ መልሰው መጠየቃቸውን ምንጮቻችን ገልጸዋል። ሆኖም በዚህ የአሽከርካሪዎቹ ጥያቄ የተበሳጩት የብልጽግናው ሰራዊት አባላት እሱን እናንተ አትነግሩንም፣ ጽንፈኛውን ለማጽዳት የእናንተ ድጋፍና ምክር አያስፈልገንም ብለው ምላሽ እንደሰጧቸው ምንጮቻችን ተናግረዋል። በክልሉ የተለያዩ ከተሞች ፋኖ የከተማ ሰርጂካል ኦፕሬሽን በሚፈጽምበት በርካታ የከተማ ነዋሪዎች የመረጃ ምንጭ ናችሁ በሚል እየተገደሉ እንደሆነ በተደጋጋሚ መዘገባችን ይታወሳል። ከቅርብ ጊዜ ወዲህ የራሱን ሰዎች ጭምር እየተጠራጠረ የመጣው ስርዓቱ በተለይም የመከላከያ ኃይሉ በፋኖ ሲመታበት በሚልሻና አድማ ብተና ሳይቀር በቀሉን እያወራረደ መሆኑም በተደጋጋሚ ይገለጻል። ዜናዎቻችን ቀጥለዋል። የነበረን የአሰላለፍ ልዩነት እንደማይጠቅመን ተረድተናል። አርበኛ አስቻለው የአማራ ሕዝብ የሉና ትግል በጀመረበት ፍጥነት እንዳይንቀሳቀስ ያደረገው የተፈጠረው የአደረጃጀት ልዩነት መሆኑን የፋኖ መሪው ተናግረዋል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የደጃዝማች በላይ ዘለቀ የፖለቲካ ዘርፍ ኃላፊ አርበኛ አስቻለው በለጠ የመጣንበት መንገድ ብዙ ዋጋ ሲያስከፍለን ቆይቷል፣ በማለትም የትግሉን ፈተናን አርበኛ አስቻለው ንግግሩን ሲቀጥልም በሐሳብ ልዩነት ብዙ ዋጋ ስንከፍል ቆይተናል። ነገር ግን ልዩነቶችን ከግጭት ይልቅ በውይይት መፍታት እንዳለብን ወስነን እርቀ ሰላም ማድረጋችን በጣም ደስ ብሎኛል። እንደ ጎንደርም ሆነ እንደ አማራ የነበረብን ጫናና በደል ወደ ትግል አስገብቶናል። የአማራ ሕዝብ ባሳለፍናቸው አምስት አስርት ዓመታት የተፈጸመብን ስርዓት ምር ጫናና በደል የህልውና ስጋት እንዲጋረጥብን አድርጎታል። ወደ ትጥቅ ትግል የገባ የገባነው በዚህ ምክንያት ነው ብሏል። የአፋባ ማዕከላዊ ኮማንዳ ያባሉ ና የደጃዝማች በላይ ዘለቀ የፖለቲካ ዘርፍ ኃላፊው አስተያየቱን ይቀጥላል ከዚህ በፊት የነበረን የተለያየ አሰላለፍ እንደማይጠቅመን በመረዳት የህዝባችንን መከራ የምናሳጥረው እንደ ጎንደር ለአማራ አንድነት መሰረት የሚሆን ጠንካራ የጎንደር አደረጃጀት መመስረት ያስፈልጋል ባለመደራጀታችንም ምን ያህል ዋጋ እንደከፈለን ሁላችንም እንረዳለን በማለት የአማራ ፋኖ አንድ ወጥ የሆነ አታጋይ ድርጅት መመስረት ለነገ የማይባል ጉዳይ መሆኑን አስምሮ ተናግሯል የአማራ ህዝብ አታጋይ ድርጅት እንዲመሰርት መርህን አማራዊ ሴትንና የህዝብ ባንዲራን ባስቀደመ መልኩ መከናወን እንዳለበት የፖለቲካ ተንታኞች ይናገራሉ። አርበኛ አስቻለው በለጠም በዚህ ሀሳብ የሚስማማ መሆኑን በንግግሩ ገልጾ ፍጹም መተማመንና ወንድማማችነትን ልናስቀድም ይገባናል ብለዋል። በጎንደር ጠቅላይ ግዛት የሚንቀሳቀሱ ሁለት የፋኖ አደረጃጀቶች ማለትም አፋድ ጎንደር ጠቅላይ ግዛት እዝና አፋ ባደጅ አዝማች በላይ ዘለቀዝ በመካከላቸው በተፈጠረው የሀሳብና የአደረጃጀት ልዩነት የተነሳ ህዝብን ዋጋ ያስከፈሉ፣ ትግሉንም ወደ ኋላ ጎተቱና በፋኖ ታጋዮች ላይም ጥያቄን የፈጠሩ ክስተቶች መፈ መፈጠራቸው ይታወሳል። በዚህ መንገድ እስከ መቼ እንጓዛለን ብለው የጠየቁ ሁለቱም እዝ ሰራዊት አባላት ባደረጉ ግፊት የሁለቱም እዝ መሪዎች ልዩነቶችን በውይይት ፈተው የጋራ ዘመቻ እስከማወጅና በአንድ ግንባር እስከ መዋጋት ደርሰዋል። የአንድነቱ ጉዳይ ውይይቱ ዛሬም የቀጠለ ሲሆን በዚሁ የአንድነት ጉዳይ አርበኛ አስቻለው በለጠ ሲናገርም ከዚህ በፊት በነበረን የሀሳብ ልዩነት ብዙ ዋጋ ስንከፍል ቆይተን የሀሳብ ልዩነቶቻችን ከግጭት ይልቅ በውይይት መፍታት እንዳለብን በቁርጠኝነት ወስነን ርቀ ሰላም በማድረጋችን ማግስት በመሆኑ ከምንም በላይ ደስ ብሎኛልና እንኳን ደስ አላችሁ ማለት እፈልጋለሁ። ዛሬ እንግዲህ ይህን ውይይት ስናደርግ እንደ ጎንደር ከነበረብን እንዲሁም እንዳማራ ከነበረብን ጫና እና በደል የትግል አነሳስ እንዲሁም የዚህ የሁለት ዓመት የትግል ሂደት አንዳንድ ነገሮችን ማንሳት ትፈልጋለሁ ከተፈቀደልኝ። አመሰግናለሁ። መልካም። አመሰግናለሁ። የአማራ ፋኖ ትግል የጀመረው እንግዲህ እንደሚታወቀው በዚህ ባሳለፍናቸው አራት አምስት አስርት ዓመታት የተፈጸመብን ስርዓት መር ማንነትን መሰረት ያደረገ ሰቆቃ፣ ግፍና እና በደል ምክንያት በማድረግ የአማራ ህዝብ የህልውና ስጋት ተጋርጦበታል በማለት ነው። ስለሆነም የተከበራችሁ ጎንደር ተወላጅ አማራውያን ከዚህ በፊት የነበረን የተለያየ አሰላለፍ እንደማይጠቅመን በመረዳት የህዝባችን መከራ የምናሳጥረው እንደ ጎንደር ለአማራ አንድነት መሰረት የሚሆን ጠንካራ የጎንደር አደረጃጀት መመስረት ያስፈልገናል። ባለመደራጀታችንም ምን ያህል ዋጋ እንደከፈልነው ሁላችንም እንረዳለን። ስንደራጅን በፍጹም ወንድማማችነትና እህታማችነት በሆነ በመከባበር በመደማመጥ መርህና ተቋማዊ አሰራርን ባከበረ መንገድ የሁላችንም ሙያዊ አስተዋጽኦ እንደሚያስፈልግ በመረዳት መሆን አለበት። ችግር እና የሀሳብ ልዩነቶችን ቢኖሩብንም በውስጥ ውይይትና እና ውስጠ ዲሞክራሲ አሰራርን በማሳደግ መንገድ መሆን እንዳለበትም መገንዘብ ያስፈልጋል። እንደ አፋ ባሃ ሰሜን አማራ ቀጠና በላይ እስ ወደ ሁለት መቶ ሰባ አካባቢ አባላቶች የተጎዱብን መስዋዕት የሆኑብንና የእነዚህ ሁሉ አባላት ቤተሰቦች ማህበራዊ ቀውስ እንዳጋጠማቸው ከስልሳ በላይ የሚሆኑ ንጹሃን ገበሬዎች ብቻ ግፍ የደረሰባቸው ከፍተኛ ጉዳት የደረሰባቸው መስዋዕት የከፈሉ አሉ። የነዚህ ሁሉ ማህበራዊ ቀውስ ታሳቢ እንዲደረግ እንዲሁም ደግሞ ሀብትም ንብረት ከአስራ ምናምን በላይ ሀብት ንብረት የወደመባቸው በሚገርም ሁኔታ እማስታውሰው ዱቄት ሁሉ እንኳ ሳይቀር፣ ወንበር ኩርሲ እንኳ ሁሉ ሳይቀር ተጭኖ የሄደባቸው ማህበረሰቦች አሉና ይህን ሁሉ ታሳቢ ተደርጎ ሁላችንም ተደራጅተን ይህን ማህበራዊ ቀውስ የምናስተካክልበት መንገድ ቢኖር መልካም ነው ብዬ አስባለሁ። ወደ መጨረሻው ዜናችን እናልፋለን። ልጆቻችን አንቆ እንደገደላቸው ነው የምንቆጥረው ህዝብ። የወረዳው አስተዳደር ትምህርት ቤቶች ወደ ስራ እንዳይገቡ ስልታዊ ክልከላ በማድረጉ ተማሪዎች ከትምህርት ቤት እየቀሩ መሆኑን የፋኖ የምልከታ ሪፖርት ገለጸ። ወላጆች በበኩላቸው በልጆቻችን ላይ የተፈጸመባቸው ስልታዊ የትምህርት ክልከላ አንቀው እንደገደሏቸው ነው የምንቆጥረው ብለዋል። በላይ ጋይንት ወረዳ 131 አንደኛ ደረጃ ትምህርት ቤቶች እና 8 ሁለተኛ ደረጃ ትምህርት ቤቶች ይገኛሉ። ከዚህ ውስጥ 120 የሚሆኑት አንደኛ ደረጃ ትምህርት ቤቶች እና ስድስት ሁለተኛ ደረጃ ትምህርት ቤቶች ፋኖ በሚቆጣጠራቸው ቀጠናዎች ስለሚገኙ የ2018 ዓመት ምህረት የትምህርት ዘመን በጉድኝቱ በመሰባሰብ የመዝገባና መደበኛ የሆነ የመማር ማስተማር ሂደት እንደሚገባ በውይይቱ በመተማመን ወደ ስራ የተገባ ቢሆንም እየመራው ነው የሚለው የወረዳው መንግስት አስፈጻሚ ለሁሉም ትምህርት ቤቶች መማሪያ መጻሕፍትን በመከልከል የጽፈት መሳሪያን በማቀብ ወንበር፣ ጥቁር ሰሌዳና አጥር እንዳይታደስ ግብዓት በመከልከል በጥቅሉ የትምህርት ቤት ፕሮቶኮል አለመሞዳታቸውን ሱፐርቫይዘር፣ ርዕሰ መምህራንና መምህራን ገልጸዋል። በዚህ ጉዳይ ወላጆችንም ሐሳባቸውን ሲገልጹም ትውልድን በትምህርት መግደል እያነቁ እንደመግደል ይቆጠራል፣ ከተከፈተብን የዘር ማጥፋት ጦርነት ያልተናነሰ ልጆቻችን አስተምረን እንዳናሳድግ ክልከላም አስከፍቶናል ብለዋል። አስተያየት የሰጡ የተማሪ ወላጆች አክለውም አጠቃላይ ክስተቱ በልጆቻችን ተስፋ ላይ የተጋረጠ ፈተና ሲሆን የኛን ምኞት የበተነ ነው በማለትም ቅሬታቸውን ገልጸዋል። የብልጽግናው አገዛዝ በአማራ ሕዝብ ላይ የሚያበራን እንቅፋት በመፍጠር የመከነ ትውልድ እንዲሆን ጥቃት እየፈጸመብን ነው የሚሉት አስተያየት ሰጪዎቹም ከሁለት ዓመት መዘጋት በኋላ ትምህርት ቤቶች ወደ ስራ ቢመለሱም ልጆቻችን በባዶ ትምህርት ቤት የመሄድና የመመለስ ድካም ብቻ እንደሆነም ዓለም ይወቅልን ሲሉም ጠቁመዋል። የአፋር ጎንደር ጠቅላይ ግዛት ከፍ ያለው ደሴ 206ተኛ አኩር አንበሰው ሰው ጋይንት ለጦር የትምህርት ቤቶችን ሁኔታ ተዘዋሩ ባደረገው ጉብኝት ግኝቱን ሲገልጽ በተለየ መልኩ ዛጎች ሁለተኛ ደረጃ ትምህርት ቤት ሙሉ በሙሉ በሚባል ደረጃ ተዘግቷል ማለት ይቻላል። ይህን እንድንል ያስገደደንም የርዕሰ መምህርና የሱፐርቫይዘር አለመመደም፣ ትምህርት ቤቱ ከተመሰረተበት ጊዜ ጀምሮም የላቦራቶሪ ክፍልና ቁሳቁስ አለመኖር፣ የአዲሱ ትምህርት ካሪኩለም መጻሕፍት አለመኖር፣ የመምህራንና መምሪያ መጻሕፍት አለመኖር፣ የአራት ትምህርት አይነት መምህራን አለመመደብ፣ የአይሲቲ ክፍል ቁሳቁስ አለመኖርና በሌሎች ችግሮች አገዛዙ በራሱ የዘጋው መሆኑን እንድናስብ አድርጎናል ብለዋል። ችግሩን ለመቅረፍ ወላጆች በውስን አቅማቸው ክልልና ፌዴራል ድረስ ያደረጉት ጥረት የገንዘብ የጉልበትና የጊዜ ብክነት ብቻ እንዳተረፋቸው ወላጆች መናገራቸውን ከኮር ሚዲያና ኮሙኒኬሽን ክፍል የደረሰ መረጃ ያመላክታል። ይህ በእንዲህ እንዳለ የአንበሳው ወጋይነት ክፍለ ጦር ለአመራሮቹ የብቃት ማሻሻያ ስልጠና መስጠቱን አስታወቀም። ክፍለ ጦሩ የአመራር ብቃት ማሻሻያ ስልጠና የሰጠውም ለክፍለ ጦሩና ለብርጌድ አመራሮቹ መሆኑን ገልጹም። በተለይም በክፍለ ጦሩ ስር ከሚገኙት ጠንካራ ብርጌዶች መካከል አንዱ ለሆነውም ለሻምበል አጥናፎ ብርጌድ ሻለቃ አዛዦች የፋኖ መደራጀትና ወደ ትግል መግባት አስፈላጊነት፣ የትግል አላማና ግብ፣ ድረ ትግልና የአመራር የመምራት ጥበብ ዙሪያ ስልጠና እየተሰጠ መሆኑን አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል ስለ ስልጠናው ለጣና ቴሌቪዥን ሲገልጽ ይህ ስልጠና ለአማራ ህዝብ የህሉና ትግል በምናደርገው ትጋር ተጋርሎ አማራዊ ማንነትን መሰረት ያደረገ የህሉና ትግል አጭርና ቀልጣፋ የሆነም ሂደት ተጠቅመን በአሸናፊነት ለማጠናቀቅ እየወሰድን ያለ ነው። የአካል ብቃትና ፖለቲካዊ ስብና እንዲኖረን ያደርጋል። በተጨማሪም ለሚኖረን የትግል አቋም እምነት ጽናትና ወኔ እንዲሆነን የሚያደርግ ነው ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 12 ቀን 2018 ዓ ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራ አማራ አሰፋ ብያችሁ ቆይታ አድርጌ ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ እያደረጋችሁ ተቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር